ለእኔ ትልቁን ቫሉ የምሰጠው ለሰራዋቸው ኢንተርንሽፖች ነው። ባለፈውም እንዳልክ ጋር ፋይናንሻል ሞዴል እየሰራ ነበር እና እያንዳንዷን ነገር እንዳዲስ ይጠይቀው ነበር። ይሄ ከየት መጣ፣ ከየት መጣ፣ ከየት መጣ። ሁሉንም እኛ ናውቃቸዋለን። ቅድም እንዳልክ ፎርሙላ አስገብቶ አፕላይ ማድረግ ሁሉንም አውቃቸዋለሁ። ግን ትምህርት ቤት ላይ ስንሰራ ቁጥር ተሰጥቶ እነዛን ቁጥሮች ማስገባት ነው ቀጥታ። እና ወደ ኋላ ተመልሼ እነዛ ቁጥሮች ከየት መጡ ብዬ ስጠይቅ ሁሉን ነገር እንዳዲስ ነበር ስማሪ ነበር እና መሰራቸው ኢንተርንሽፖች በጣም በጣም በጣም ለተማርኳቸው ነገር በጣም ትልቅ ትልቅ ለውጥ ነው የፈጠሩልኝ ናቸው። ሌላ ደግሞ ኔትወርኪንግ፣ የተለያዩ ትምህርት ቤት ውስጥ ከሪ ኢቨንቶች ምናምን ከተደረጉ እነዛ ላይ አቴንድ ማድረግ መስማት፣ የሰውን አ 5 ዓመት ኤክስፒሪንስ መስማት፣ ሊንክድ ላይ ተመሳሳይ ኢንትረስት ካለ ሰዎች ጋር ኮኔክት ማድረግ መጠየቅ፣ አስኪንግ ኳስችንስ እኔ ትልቁን ቫሊዩ ይሰጣለሁኝ። ለዛም አንድ ሺህ ሰው ልጠይቅ ትችላለህ። ከዛ ውስጥ አንድም ሰው ሊመልስ ይችላል። አለመሰላቸው ሁሉንም ሰው መጠየቅ። ኔትወርክ ስታደረግ ሰው የተለያዩ አሁን ለምሳሌ በኢንተርንሺፕ የተለያዩ ተለያዩ አቋራጭ መንገዶች እንዳሉ አግኝቻለሁ። ለምሳሌ ሶስት አራት ወር የምትማራቸው ክላሶች ከዛ አንድ ሴክተር ላይ ፕሮ መሆን ትችላለህ። አለምሳሌ ሰሪ ፋይናንሻል ሞዴሊንግ ላይ ሲፋይ ላይ ገብተህ የሶስት ወር የአራት ወር ክላስ ወስደህ ሰርቲፋይድ ሆነህ ኢንተርናሽናሊ እዛ ላይ በደንብ መስራት ትችላለህ። እና እነዛ እነዛን አይነት ነገሮች የምትማረው ከሰው ጋር ኔትወርክ ስታረግ፣ ኢንተርንሺፕ ላይ የተለያዩ ኔትወርኪንግ ኤቨንቶች ላይ ነው።